ባለፈው ነሐሴ 21ና 22 በጌዴኦ ዞን ራጴና ቡሌ ወረዳዎች በጣለው ከባድ ዝናብ በሰውና በንብረት ላይ ጉዳት ማድረሱ ይታወሳል። በወቅቱ ተጎጂዎችን ከስጋት ቀጠና በማንሳት በጊዜያዊ መጠለያ እንዲጠለሉ በማድረግ እስካሁን የሰብአዊ ድጋፍ ሥራዎችም ሲሰሩ ቆይተዋል። ተፈናቃዮችን በዘላቂነት ለማቋቋም በሚደረገው ጥረት የወርልድ ቪዥን ኢትዮጵያ ሀዋሳ ማስተባበሪያ ቢሮ 3.2 ሚሊዮን ብር ዋጋ ያላቸው ቁሳቁሶችን ለዞኑ አስተዳደር አስረክቧል። ወርልድ ቪዥን ኢትዮጵያ የሀዋሳ ማስተባበሪያ በደቡብ በሲዳማ ማዕከላዊና ደቡብ ምዕራብ ኢትዮጵያ ክልሎች በዘላቂ ልማት እንዲሁም በሰው ሰራሽና ተፈጥሮ አደጋዎች ላይ የሰብአዊ ድጋፎችን ያደርጋል ያሉት የማስተባበሪያው ኃላፊ አቶ አሰፋ ሼቴ በጌዴኦ ዞንም የተፈጥሮ አደጋን ተከትሎ በጊዜያዊ መጠለያ ያሉትን ለማቋቋም ድጋፍ ማድረጋቸውን ገልጸዋል። በጌዴኦ ዞን በረፒ ወረዳ እንደዚሁም በቡሌ ወረዳ ከሶስት ወር በፊት በደረሰው የመሬት መንሸራተት አደጋ የህብረተሰባችን ክፍሎች በአደጋው የሞቱ እንዳሉ እናውቃለን። ለነሱ መጽናናትን እንመኛለን። በተረፈ ደግሞ ከዛ ከአደጋው የተረፉትን ደግሞ የመልሶ ማቋቋም ስራ በተለይ ደግሞ ቤት የሌላቸውን ቤት መጠለያ እንዲኖራቸው ከማድረግ አኳያ ይዘን የመጣ ነው የቆርቆሮ እንደዚሁም ደግሞ የሚስማር በትምህርት ቤት ደግሞ ላሉ ለልጆች የትምህርት መርጃ የስክሪብቶና የደብተር ድጋፎችን ለማድረግ ነው በአጠቃላይ ከ3 ሚሊዮን ብር 3 ሚሊዮን 200 ሺህ ብር አካባቢ የሚያወጣ የቆርቆሮ የምስማር እና የትምህርት መርጃ መሳሪያዎች ድጋፍ ለማድረግ ነው ዛሬ የተገኘ ነው። ወርልድ ቪዥን ኢትዮጵያ ያደረገው ድጋፍ ወደ ተግባር መቀየሩን በቀጣይ ክትትል እንደሚያደርግም ኃላፊው ተናግረዋል። ጉዳት ለደረሰባቸው ወገኖች የተለያዩ አካላት ድጋፍ ሲያደርጉ መቆየታቸውን የገለጹት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ አሁን ዜጎችን በዘላቂነት የማቋቋሙ ስራ እየተፋጠነ ይገኛል ብለዋል። ወርልድ ቪዥን ኢትዮጵያም ለመልሶ ማቋቋም ስራ የሚውል ድጋፍ በማድረጉ የዞኑ ዋና አስተዳዳሪ ምስጋናቸውን አቅርበዋል። አሁን ባለው ሁኔታ ወደ 346 ቤቶችን ሙሉ በሙሉ የምንሰራቸው ቤቶች ናቸው። ከዚህ ውስጥ በአሁኑ ሰዓት ላይ ከ200 በላይ ከ200 ኦልሞስት ወደ 250 የሚደርሱ ቤቶችን ግንባታ አጠናቀናል ማለት ነው። ሶ ዛሬም ደግሞ በሀገር ደረጃ የሚታወቀው የወርልድ ቪዥንም ዛሬ ከዚህ ህዝብ ጎን መሆን አለብኝ በማለት ባለኝ መረጃ ወደ 3.2 ሚሊዮን ብር የሚገመቱ የመልሶ ማቋቋም የሚሆኑ ማቴሪያሎች አምጥተዋል። በወቅቱ በተከሰተው የተፈጥሮ አደጋ ከሁለቱም ወረዳዎች 2020 መፈናቀላቸውን የገለጹት የጌዲዮ ዞን አደጋ ስጋት ሥራ አምራር ጽፌት ቤት ኃላፊ ዶክተር ተድላ ተገቢውን የሰብአዊ ድጋፍ ከማድረግ ጎን ለጎን እስከ ህዳር አጋማሽ ድረስ የመልሶ ማቋቋም ሥራውን ለማጠናቀቅ እየተሰራ ነው ብለዋል። ከአጠቃላይ የሚንገነባቸው ቤቶች 353 ቤቶች ናቸው። 355 ቤት ነው የምንገነባው። ከ355 አሁን 125 አካባቢ ቆርቆሮ ያልተመታለት ቤት ነው አለውእና በቀጣው በር ስራ ይቀራል፣ መስኮት ስራ ይቀራል። የተለያዩ ሙሉ ቤት ሆኖ ማለቅ ስላለበት የሚቀሩ ነገሮች አሉ። እስከዚህ ሂዳር 15 ድረስ በተቻለ መጠን ያለን አቅም ግብረ ሰናይ ድርጅቶች የሰጡንን የራሳችንም አቅም ተጨማሪ አሟጥን ተጠቅመን እስከ ሂዳር 15 ድረስ መልሰን የማቋቋሙ ስራ ያልቃል ብለን ነው የምንገምተው። በክምችት ክፍል ያሉ የሰብአዊ ድጋፍ ቁሳቁሶች ሳይበላሹ ተደራሽ እንዲሆኑ በቀጣይ በትኩረት እንደሚሰራም ገልጸዋል። በወቅቱ በተፈጠረው የተፈጥሮ አደጋ ሕይወታቸውን ያጡ ቢኖሩ በጊዜያዊ መጠለያ ላይ የሚገኙ ወገኖች የተለያዩ አካላት የሰብአዊ ድጋፍ እያደረጉ እንደሚገኙ የገለጹት በጌዴኦ ዞን የራጴና ቡሌ ወረዳ ዋና አስተዳዳሪዎች ወርልድ ቪዥን ኢትዮጵያም ላደረገው ድጋፍ ምስጋናቸውን አቅርበዋል። ወርልድ ቪዥን ጋር ደግሞ ተያይዞ መጥቶም አይቶ ጎብኝቶ ነበረ ያሉ ነገር አይቶ ከዱ ቦታ በጣም አዝኖ ሄዶ እንግዲህ አፈላልጎ ነው እንግዲህ ይሄ ዛሬ የዞናችን ንብረት ክፍል ቅድም እናንተ እንዳያችሁትም ንብረት ክፍል ገብተዋል። ያው እኛም ለሳምፕል ይዘን የመጣ ነው አለ። ይህ ትልቅ ትልቅ ሰብአዊነት ድጋፍ ነው። ሰብዊ ድጋፍ ምግብ ነክና ምግብ ነክ ያልሆኑ ከተለያዩ ከማህበረሰብም ከእድርም ከወረዳውም ከከተማ አስተዳደርም መንግስታዊ ካልሆኑ ሰናይ ድርጅቶችን በርካታ ምግብ ነክና ሰብአዊ ድጋፎች የተደረገው። ከሞቀ ጎጆአቸው ተፈናቅለው በጊዜያዊ መጠለያ የሚገኙ ወገኖች ከተለያዩ አካላት የሰብአዊ ድጋፍ እየደረሰላቸው መሆኑን ገልጸው፣ የመልሶ ማቋቋም ስራው እንዲፋጠንላቸውም ጠይቀዋል።